ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 4 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲደረግ፣ በጎንደር የብልጽግና ባለስልጣናት ጠፍተዋል። ዝርዝር የግንባር መረጃዎችን ይዘናል። የታቸው ረዳ ኢሳያስ አሰብን ለመስጠት ተስሟምቷል ሲሉ ኤርትራ ደግሞ በምጽዋ በኩል መሳሪያ እያስገባች መሆኑ ተሰምተዋል። በስፋት ዳሰነዋል። በኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊው ተወልደ ጎይቶም ክስ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 በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲደረግ በጎንደር የብልጽግና ባለስልጣናት ጠፍተዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያየ ኃላፊነት ሲያገለግሉ የነበሩ ሶስት አመራሮች ከዚህ በላይ ህዝባችን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል። የጠፉት አመራሮችም አቶ ጌታሁን አማረ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት ኃላፊ፣ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስ ትራንስፖርት ጽፈት ቤት ኃላፊና አቶ ፍቃዴ ገበየው የስራና ስልጠና ጽፈት ቤት ኃላፊ ናቸው። በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግና ስርዓት አዳዲስ ሆድ አደሮችና የአሁዴድ አሽከሮችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እየተደረገባቸው እንደሆነ ተጠቁሟል። ጎንደር የበጋሻው ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮችና ባለሙያዎች ከፍ ያለ ምስጋና በማቅረብ ለደህንነታቸውም ከለላና ጥበቃ የሚያደርግ የሚያደርግ ሲሆን ሌሎች በስልጣን ላይ ያሉ የብልጽግና አመራሮች ከብልጽግና አሽከርና ሎሌነት ወጥተው ታሪካዊ አማራን ህዝብ የህልውና ትግል እንዲቀላቀሉ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአፋብሃ ምዕራብ አማራ ቀጠና ለመቶ ስድስተኛ ኮር ጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሜና ና የንጉሥ ተክለ ሃይማኖት ብርጌድ አናብስቶች የጡት ቆራጩን የብልጽግና ሰራዊት የጠድ የደማንና አራት አልጋ በሚባሉ ቦታዎች ታላቅ ውጊያ በመክፈት ከፍተኛ ድልን ተቀናጅተዋል። ይህ ሰራዊት ላለፉት ቀናት ከደብረ ማርቆስ ከተማ ወደ ረቡ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የስናን አባጅሜና የንጉሥ ተክለ ሃይማኖት ፋኖዎች መንገድ ላይ ደፈጣ በመጣል ውሃ ጋር ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በትናንትናው ዕለት ሶስት ቢቲአር መቶ ሰባት ሮኬት በዙ ሀያ ሶስት በሶስት ሞርተር ና በሌሎች ሞተራይዝድ መሳሪያዎች ታጅቦ የሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ የምትደርሶበት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ አስክሬኑን ተሽከርካሪዎቹንና መሳሪያውን እያዝረከረከ ወደ ረቡ ገበያ ከተማ ሸሽቷል። በጠዋት ከተጀመረው ውጊያ እንደ አንድ ልብ መካሪ እንደ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብ ና ትስስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ ያገዛዙ ሰራዊት በተደመሰሰበት በዚህ ውጊያ ቀላል የማይባለው ሰራዊት እየቆሰለ ሲሆን፣ ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖቹ ጥይት ከጥቅም ውጭ ሆነዋል። በተጨማሪም በአውደ ውጊያዎች የተደመሰሰ የብልጽግና ጦር አስከሬንን እና ወታደራዊ ቁሳቁሶችን የጫኑ መኪኖችም በፋኖቹ ጥይት ተመተው ከጥቅም ከተማም ውጭ ሆነዋል። በተያያዘ ዜና ሁለቱ ብርጌዶች ይህን ገድል ባደረጉበት ተመሳሳይ ሰዓት የበረሀኛው ጅበላ ሙተራ ብርጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በአገዛዙ ኃይል ጥቃት ፈጽመዋል። በአውደ ውጊያውም ሁለት ብሬንና ከስልሳ በላይ ክላሽ ተማርኳል። ስምንት የአገዛዙ ጦር ሲማረክ አንድ ኦራል ሙሉ በሙሉ ተቃጥሏል። በውጊያው የተደመሰሰ የአገዛዙን ጦር አስክሬን የጫነ አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጭ ሆኗል። ከመቶ በላይ ጡት ቆራጭ የመከላከያ ሰራዊት ተደምስሷል። አንድ የጠላት ፓትሮል በፔምፕተጎትታ ወታለች በሌላ መረጃ የአገዛዙ ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረታቦር ከተማ እየተንቀሳቀሰ እያለ ጉማራ ከተማ ሲደርስ በጣና ገላውዲዮስ ክፍለ ጦር አብራክ አናብስቶች ጣና ብርጌድ እና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት አውደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሲት የመጣው ኃይል እግሬ አውጭኝ ሲል ከተማውን ለቆ ሸሽቷል። በዚህ ያልታቀደ ውጊያ ጠላት አስክሬኑን ሁሉ ትቶ ና ጣና ብርጌድ ጉማራ ላይ ጠላትን በያቅጣጫው ሲበታትኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ አገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃ ወደ ከተማዋ የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መድረሻ አሳጥተዋለች። ጌታቸው ረዳ ኢሳያስ አሰብን ለመስጠት ተስማምቷል ሲሉ ኤርትራ ደግሞ በምጽዋ በኩል መሳሪያ እያስገባች መሆኑ ተሰምተዋል። የህወሓት የቀድሞ ቃል አቀባይና የአሁኑ የብልጽግና ሹም አቶ ጌታቸው ረዳ ቀይ ባህርን በሚመለከት በሰጡት አስተያየት ኢሳያስ አሰብን ለመስጠት ተስማምቷል ሲሉ ተደምጠዋል። ጌታቸው ኮርነር ፕሬስ ከተባለ የዩቲዩብ ሚዲያ ጋር ባደረጉት ክፍል ሁለት ቃለ ምልልስ ላይ ነው ይህን ያሉት። አቶ ጌታቸው በዚህ ቃለመጠይቃቸው ፓርቲያቸው ስምረት በአፋር ለሚንቀሳቀሱ ታጣቂ ኃይሎች ጋር ግንኙነት እንደሌለውም አንስተዋል። ሆኖም ይህ ሀራ መሬት የተሰኘው ታጣቂ ቡድን ህወሓትን ለመጣል የሚያደርገውን ትግል እንደሚደግፉ አንስተዋል። ጌታቸው ይህን ይበሉ እንጂ ይህ ቡድን በእርሳቸው የፖለቲካ ክንፍ ምት የሚመራና ሙሉ በሙሉ በአለቃቸው አብይ የሚደገፍ መሆኑ ይታወቃል። በብልጽግና መንደር ውስጥ ውሸትና ክህደት ከፍ ያለ ቦታ የሚሰጠው የስልጣን ማጽኛ ማሽን ቢሆንም ጌታቸው ደግሞ ይህን ቡድን በቅጥፈትና በውሸት እጅግ ፈጥኖ ተቀላቅለውታል። በየሳምንቱ ለሚያደርጓቸው ንግግሮች ማስተባበያ በመስጠት ላይ ሲሆኑም ብልጽግና መዋቅር ውስጥ ባሉ ሰዎች ጭምር ከሀዲ ውሸታም ተወዳጅነት ፈላጊ በሚል ተተችተዋል። በሌላ በኩል ሁለት የጭነት ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ትናንት ከትናንት በስቲያ ህዳር 22 2018 ጀምሮ መመላለሳቸውን የሳተላይት ምስሎች እንዳሳዩ የሚወጡ መረጃዎች ጠቁመዋል። 76 ቲዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲ130ች ከሚባል አነስተኛ ካርጎ ጋር ምጽዋ አርፈዋል። ሁለቱም የዕቃ መጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያህል ከአየር ማረፊያው ጠፍቶ የነበረ ሲሆን ናንት በድጋሚ የተመለሱት ምናልባት የጦር መሳሪያ ጭኖ ሊሆን እንደሚችል ተገምቷል። የብልጽግናው መንግስት ጠቅላይ ሚኒስትር በፓርላማ ንግግራቸው ኢሳያስን ማንም አያድናቸውም ባሉ ማግስት ኢሳያስ ወደ ካይሮ አቅንተው ሞቅ ያለ አቀባበልና የድጋፍ ቃል ተችሯቸዋል። ይህ በእንዲህ እንዳለ በኤርትራ ታስረው የሚገኙ ከመቶ በላይ የትግራይ ተወላጆች በትናንትናው ዕለት በራማ በኩል አድዋ እንደገቡ ተዘግበዋል። ከእስረኞቹ መካከል የትግራይ ተዋጊዎች እንደሚ ገኙበት ለማወቅ ተችሏል። ይህ የኤርትራ የትግራይ እስረኞችን የመፍታት ውሳኔ የጽምዶ አካል እንደሆነ እየተነገረ ነው። በሌላ በኩል ደግሞ የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ብሎ ከሚጠራው ቡድን ጋር በራያ አዘቦ አካባቢ ተኩስ መግጠማቸው ተሰምቷል። ይህን የተኩስ ልውውጥ በሚመለከት እየወጡ ያሉ መረጃዎች በህወሓት ይሁን በሌላ አካል አልተረጋገጡም። ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ዛሬ መታየት ጀመረ። ባለም አቀፍ ህግ ወጥ የሰዎች ዝውውር የተከሰሰው ና ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ዛሬ ሰኞ ጥቅምት 4 2018 ዓ ም መታየት ይጀምራል። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍ ና በማሰቃየት ጭካኔ የተሞላበት ህገወጥ የሰዎች ዝውውር ንግድ በመፈጸም ወንጀል አምስት ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አሳልፎበት ነበር። በተወልደ ጎይቶም ላይ ና በግብረ አበሮቹ ላይ የኔዘርላንድስ ፍርድ ቤት የበርካቶችን ምስክርነት ስለሚሰማ ውሳኔ የሚሰጥበት ጊዜ አንድ ወር ያህል ሊወስድ ይችላል ተብሏል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎች ዝውውር ቡድንን በመምራት በሊቢያ ውስጥ ኤርትራውያንን በማሰር በማሰቃየት ና ጾታዊ ጥቃቶችን በመፈጸም ተወንጅሏል። ተወልደ የሚመራው የወንጀል ቡድን በሊቢያ ባኒ ዋሊድ በሚባል አካባቢ የስደተኞች ማቆያ የነበረ ሲሆን ከግብረ አበሮቹ ጋር በመሆን ከሱዳን ና ከሌሎች ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበር ተነግሯል። ወደ አውሮፓ ለመድረስ የሚሞክሩት ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ ቅጣት ለአመታት ተፈጽሞባቸዋል። በዚህም ምክንያት በርካታ ስደተኞች መሞታቸው ይነገራል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎች ምናልባትም በአስር ሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታ ቦታ ሲያዘዋውር ነበር ተብሏል። ዋሊድ በቁጥጥሩ ቁጥጥሩ ስር በነበሩ ስደተኞቹ ላይ ስልታዊ የሆነ የሰብዓዊ መብቶች ጥሰት ይፈጽም እንደነበር የተለያዩ የጥቃቱ ሰለባዎች ይናገራሉ። የኔዘርላንድስ አቃበ ሕግ በተወልደ ጎይቶን በኩል ወደ አገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸውን ከተናገሩ በኋላ ነው ክስ የመሰረተው። በዚሁ ጉዳይ መቶ ዘጠና አንድ ሰዎች ምስክርነት ተሰምተዋል። ዋሊድ በአውሮፓውያኑ መጋቢት ሁለት ሺ ሀያ በቁጥጥር ስር ሲውል ኪዳነ ዘካሪያስ ሀብተ ማርያም ወይም ኪዳኔ ከሚባል ሌላ አደገኛ የህገ ወጥ ሰዎች አዘዋዋል ተዘዋዋሪ ጋር ነበር። ሁለቱም ግለሰቦች ኤርትራውያን ሲሆኑ አብዛኞቹ ኤርትራውያን የሆኑ በሺዎች የሚቆጠሩ ስደተኞችን በመያዝ ገንዘብ እስኪከፍሉ ድረስ በቁጥጥራቸው ስር አቆይተዋቸዋል። ዋሊድ በኢትዮጵያ ውስጥ ከህገወጥ ሰዎች ዝውውር ጋር በተያያዘ በቀረቡበት አምስት ክሶች ጥፋተኛ ተብሎ ነበር። ከዚያ በኋላ ሊቢያ ውስጥ በፈጸማቸው ወንጀሎች ወደሚፈለግበት ኔዘርላንድስ ተላልፎ ተሰጥቷል። ኪዳኔ በኢትዮጵያ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ በነበረበት ወቅት አምልጦ የነበረ ቢሆንም በኋላም ላይ ሱዳን ውስጥ እንደ አውሮፓውያኑ ታሳ 2021 2023 በቁጥጥር ስር ውለዋል። በተባበሩት አረብ ኤምሬትስ በህገወጥ ገንዘብን ህጋዊ አስመስሎ በመጠቀም ተከሶ ችሎት ፊት ቀርበዋል። የተባበሩት አረብ ኤምሬትስ ኪዳኔን ለኔዘርላንድስ አሳልፋ ለመስጠት የተስማማች ሲሆን በዋሊድ ላይ ምስክር ሆኖ ሊቀርብ ይችላል ተብለዋል። በዋሊድ ላይ የቀረቡ ክሶች መታየት የጀመሩት ከአውሮፓውያኑ ታህሳስ 2023 ጀምሮ ነው። ጉዳዩ እየታየ በነበረባቸው የመጀመሪያ ወራት አካባቢ ዋሊድ ምስክሮችን በማስፈራራትና ሀሰተኛ መታወቂያ ለማግኘት በመሞከር ተከሷል። በዋሊድ የተለያየ ስቅይት የደረሰባቸው ኤርትራውያን በከፍተኛ ቁጥር ወደ ችሎት በመምጣት ምስክርነታቸውን ሰጥተዋል። ስደተኞቹ አስተማማኝ ባልሆኑ ጀልባዎች ወደ አውሮፓ ለመሻገር ተገደዋል። ሐምሌ አምስት ሁለት ሺህ አራት ደግሞ ከፍተኛ ቁጥር ያለው የኤርትራ ማህበረሰብ አባላት ከፍርድ ቤቱ ፊት ለፊት በህገ ወጥ የሰዎች ዝውውር ላይና የኤርትራ መንግስት ረጅም እጅ አለበት በሚል የተቃውሞ ሰልፍ አካሂደዋል። የህገ ወጥ አዘዋዋሪዎቹ ሰለባ ለሆኑና መውጣት ለፈሩ ሰዎችም የአገሪቱ መንግስት ከለላ እንዲያደርግ ጠይቀዋል። ዓለም አቀፉ የስደተኞች ድርጅት በ በሊቢያ 900 ሺህ ያህል ስደተኞች አሉ ብሎ ይገምታል። ዋሊድ ከአውሮፓውያኑ 2014 እስከ 2018 ድረስ በሊቢያ ህገወጥ የሰዎች ዝውውር ሰንሰለትን ይመራ ነበር ተብሎ ይታምናል። ይህ ሰንሰለት ኤርትራውያን ስደተኞችን ራቅ ብሎ ወደሚገኘው ማቆያ ስፍራ ማጓጓዝ፣ ማስፈራራትና ማሰቃየትን ይጨምራል። ስቅይቱ በሚፈጸምባቸው ወቅት ለቤተሰቦቻቸው የተጠየቁትን እንዲከፍሉ መደወል ይጠበቅባቸው ነበር። ለገንዘብ ሲሉ ህገ ወጥ የሰዎች ዝውውርን ማካሄድ በባርነት እንደመያዝ ተደርጎ ይቆጠራል። ስቅይቱ ድ ድብደባን ማቃጠልን፣ ላስቲክ አቅልጦ በሰውነታቸው ላይ ማንጠባጠብን፣ እንዳይንቀሳቀሱ አድርጎ አጥብቆ ማሰርን፣ እንዲሁም በኤሌክትሪክ ሾክ ማድረግን ያካተተ ነው። በአዘዋዋሪዎቹ ቁጥጥር ስር ውለው የሚሰቃዩ ስደተኞች የሚታሰሩት ጨለማ በሆነ መጋዘን ውስጥ ሲሆን የሚሰጣቸውም ጥቂት ምግብ ብቻ ነው። ተመራማሪዎች ከአውሮፓውያኑ 2016 እስከ 2021 ባሉት ዓመታት ውስጥ መቶ ሺ ኤርትራውያን ስደተኞች በሊቢያ በኩል አድርገው ወደ አውሮፓ መሻገራቸውን ይገምታሉ። በዚህ ወቅት የኤርትራውያን ስደተኞች ቤተሰቦች ለህገ ወጣ አዘዋዋሪዎች የከፈሉት ገንዘብ ከአንድ ቢሊዮን ዶላር በላይ እንደሚሆን ይገመታል። በሊቢያ የሚንቀሳቀሱ ህገወጥ የሰዎች አዘዋዋሪዎች ዋሊድና ኪዳኔ ብቻ አለመሆናቸውን በጉዳዩ ላይ ጥናት ያደረጉ ተቋማት ያስረዳሉ። በሊቢያ ውስጥ ሌሎች ከፍተኛ ስም ያተረፉ ኤርትራውያን የህገወጥ አዘዋዋሪዎች ከሊቢያውያን ጋር በመሆን እንደሚሰሩና የተለያዩ የስቅይት ተግባራት እንደሚፈጽሙ ደርሰውበታል። በሊቢያ አሁንም ገንዘብ ለማግኘት በሚል ህገወጥ ስደተኞችን ማዘዋወር እንደቀጠለ ነው። ኤርትራውያን ስደተኞች ብቻ ሳይሆኑ ኢትዮጵያውያን፣ ሱዳናውያንና ሌሎች ስደተኞችም በእነዚህ ቡድኖች የተለያዩ ስቃዎች ይደርስባቸዋል። ዋሊድንና ኪዳኔን በቁጥጥር ስር እንዲውሉ ያደረገው ዓለም አቀፍ ምርመራ በሊቢያ የሚገኙ ሌሎች የህገወጥ ቡድኖች ላይም ትኩረቱን አድርጎ እየሰራ መሆኑን ይናገራል። የኔዘርላንድስ፣ ጣሊያን፣ ዓለም አቀፉ የወንጀል ፍርድ ቤትና ኢንተርፖል ያሉበት የምርመራ ቡድን ዋሊድ ኪዳኔና አምስት ሌሎች ግብረአበሮቻቸውን በቁጥጥር ስር እንዲውሉ አስችለዋል። በሀምዳን ዳጋሎ የሚመራው የሱዳን ትይዩ መንግስት አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። በሌተናል ጀኔራል መሀመድ ሀምዳን ዳጋሎ የሚመራውና ራሱን ሱዳን ፋውንዲንግ አሊያንስ ብሎ የሚጠራው ትይዩ መንግስት በአስቸኳይ ተኩስ አቁም ለማድረግ ዝግጁ መሆኑን አስታውቋል። የዚሁ ትይዩ መንግስት ጠቅላይ ሚኒስትር የሆኑት መሀመድ ሀሰን አልታይሺ ዛሬ ባደረጉት ንግግር የጦር ኃይላቸው በቅርቡ ወታደራዊ ድል መቀናጀቱን ገልጸው አሁን ዳርፉር ሙሉ በሙሉ በቁጥጥራችን ስር ይገኛል ብለዋል። አልፋሽርና ባራ አካባቢዎች ወደ አዲስ ምዕራፍ ውስጥ መሸጋገራቸውን የጠቀሱት ጠቅላይ ሚኒስትሩ የመንግስት መዋቅር ዝርጋታ እየተከናወነባቸው እንደሚገኝ አስረድተዋል። በትይዩ መንግስቱ ቁጥጥር ስር የሚገኙ ህዝቦች አንድነታቸውን እንዲያጠናክሩ አሳስበውም ዲሞክራሲያዊ ስርዓት እንደሚያሰፍኑ ቃል ገብተዋል። ለደረሰው የመብት ጥሰትና ህገወጥ ግድያ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ያቀረቡት ጠቅላይ ሚኒስትሩ መንግስታቸው ግጭትን ለማስቆም በሚደረግ ማንኛውም ውይይትና ንግግር ላይ ለመሳተፍ ፈቃደኛ መሆኑን አስታውቀዋል። አሁን በአስቸኳይ ተኩስ አቁም መደረግ ይኖርበታል። ጠቅላይ ሚኒስትሩ መንግስታቸው ከዚህ ቀደም ከተጀመሩና ወደፊትም በሚጀመሩ የድርድር ጠረጴዛዎች ላይ ለመቀመጥ ዝግጁ መሆኑን አስረድተዋል። በአሜሪካ፣ ግብፅ፣ ሳውዲ አረቢያ እና ዩናይትድ አረብ ኤምሬትስ አማካኝነት በተጀመረው የአራትዮሽ የሰላም ጥረት ላይ ጭምር ለመተባበር መንግስታቸው ፈቃደኛ መሆኑንም አስረድተዋል ሲል ሱዳን ታይምስ ዘግቧል። የአብይ አህመድና በኤምራቶች የሚደገፈው የሱዳን ፈጥኖ ደራሽ ኃይል ባለፈው ሳምንት በኤልግብር ከተማ ሁለት ሺህ በላይ ንጹሀንን በግፍ መግደሉ ይታወቃል። ይህን ግድያ ተከትለውም ዓለም አቀፉ ማህበረሰብ ከፍተኛ ጫና እያደረገ ሲሆን በዚህ ምክንያት የቡድን ጫናውን ለማብረድ ተኩስ አቁም አደርጋለሁ እያለ ነው። ትራምፕ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ የምትገባ አይመስለኝም አሉ። ትራምፕ ጦርነት መነሳቱን እጠራጠራለው የሚነሳ አይመስለኝም፣ ግን በጣም እየጎዱ ነው ሲሉ ከሲቢኤስ ጋር ባደረጉት ቆይታ ተናግረዋል። ጦርነት የሚነሳ አይመስለኝም ቢሉም የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ በስልጣን የሚቆዩት ለአጭር ጊዜ እንደሆነ ገልጸዋል። አሜሪካ በካሪቢያን አቅራቢያ አደንዛዥ እጽ ያዘዋውራሉ ያለቻቸው ጀልባዎች ላይ ጥቃት መፈጸሟን ቀጥላለች። ወደ አሜሪካ የሚገባው አደንዛዥ እጽ እንዲገደብ እርምጃ መውሰዱ ግዴታቸው መሆኑን ትራምፕ ገልጸዋል። አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ እጽ ዝውውርን ለመግታት ሳይሆን የማድሮውን መንግስት ለማውረድ ነው በሚል በርካቶች እየተቹ ይገኛሉ። አሜሪካ ባለፈው መስከረም ወር በካሪቢያን እና ምስራቅ ፓስፊክ ባደረሰችው ጥቃት ቢያንስ ስልሳ አራት ሰዎች መገደላቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ትራምፕ ጥቃት ሲፈጸምበት ያያችሁ ጀልባ በአጠቃላይ በአደንዛዥ እጽ ዝውውር አምስት ሺህ ሰዎች የሚገድል እና ቤተሰብ የሚበትን ነው ብለዋል። ትራምፕ በእግረኛ ጦር ቬንዙዌላ ውስጥ ጥቃት እርሱ እንደሆነ ተጠይቀው ያንን አደርጋለሁ ለማለት አልችልም። ቬንዙዌላን ምን እንደማደርጋት አልነግራችሁም ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ መልሰዋል። ማድሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው ማለታቸው ይታወሳል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ በበኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉ ትራምፕን ወንጅለዋል። ትራምፕ ከመላው ዓለም ሰዎች እንዲመጡ አንፈቅድም፣ ከኮንጎም ይመጣሉ፣ ከደቡብ አሜሪካም ይመጣሉ፣ ከቬንዙዌላም የሚመጡት ደግሞ ወንጀለኞች ናቸው። ብለዋል ትራምፕ በተለይም ትሬንድ አርጓ የተባለው የወንጀለኞች ቡድን እጅግ የከፋው ነው ብለውም ተናግረዋል። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ማድሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ማለታቸው ይታወሳል። የአሜሪካ መከላከያ ጸሐፊ ፒት ሄግሴት እስከ ዘጠና ተዋጊ ጀቶችን የሚይዘው ግዙፉ የጦር መርከብ ወደ ካሪቢያን እንዲጠጋ ዘዋል። አሜሪካ በካሪቢያን አካባቢ አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኑክሌር ሰርጓጅ መርከብና ኤፍ 35 የጦር ጀት አከማችታለች። አሜሪካ ፕሬዝዳንት ኒኮላስ ማድሮን በቁጥጥር ስር መዋል የሚያስችል መረጃ ለሚያደርሱ ሰዎች የምትሰጠውን ጉርሻ በጥፍ አሳድጋ 50 ሚሊዮን ዶላር ማድረሱ አይዘነጋም። ማድሮ የአደንዛዥ እጽ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማድሮ ግን አስተባብለዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።